ሰዎች በሕይወታቸው ላይ ይፈጸማል። እጃችሁን ከፍ አድርጉና በኢየሱስ ስም አምናለሁ በልባከ ይሄኛው ይራባል፣ ይጠማል፣ ይታመማል፣ ያስናል፣ ተስፋ ይቆርጣል። ውጫዊው ሰውነታችን ምንም እንኳ ቢደክም ውስጣዊው ሰውነታችን ግን እለት ዕለት ይታደሳል። ስለዚህ ውስጣዊው ሰው ዛሬ ንግግር ጀምሯል። እጠራለሁ የሚለ ጨዋሜን ይበል ሰዎች በሉ፣ በጌታ በኢየሱስም የሌለውን ነገር ወደ መኖር ጠረዋሉ። በሉ ዘፍጥረት ምዕራፍ አንድ ቁጥር አንድ አንብበል ቶለበል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰራይ ነው። ምን አደረገ? መስራት ማለት ምን ማለት ነው? ያለውን ነገር ለምሳሌ መስራት ወይም ደግሞ መፍጠር ይለያያል። የማይታየውን ዓለም ወደሚታየው ዓለም ጥራው ነው እያልከሉት የሚጠራው እጅ አይደለም። የሚጠራው ዓይን የሚጠራው ምላስ ነው። የማይታየውን ዓለም በሉ ወደሚታይ ዓለም እጠራዋለሁ። የምትፈልገው ነገር አለ የለም አይደል? አሁን እጠራዋለሁ፣ ይመጣል ወደ ህይወትህ። ከማይታያ ካለው እግዚአብሔር የጠራው ሲፈጠር ሰው ከምድር አፈር አበጀው። ሁለት ማንነት አለው። አበጀና ተፈጠረ። የተበጀው ወይም የተሰራው ስጋው ነው፣ የተፈጠረው መንፈሱ ነው። እፍ አለበት ሰው ያው ነፍስ ያለው ሆነ ይላል። ስለዚህ ይሄ ሰውዬ ከማይታይ ዓለም ነው የመጣው። በእናት ሆድ ውስጥ እንዴት እንደምዋል እንደማታውቁ፣ የእግዚአብሔርን አሰራር አታውቁትም። ግልጽ ነው። አሁን አንተ ትታያ ላለን ከየት ነው የመጣኸው? ከማይታይ ዓለም። ይሄ ሰው ከማይታይ ዓለም ነው የመጣው። ከማይታይ ዓለም የጠራው ማነው ነው ብለህ ካልክ አምላክ ነው የጠራው። ኢየሱስ ጌታ፣ እስኪ ለዓላማ የተጠራ አንዳንዱ የሆነ ሰው ዝም ብሎ የመጣ ይመስለዋል። ዛሬ ለዓላማ የተጠራ ሰው ጮኸ፣ አሜን ይበል ጌትኛው። ከማይታይ አለም። ስለዚህ ዛሬ የሆነ ሰው በምላሱ የማይታየውን አለም ይጠራል። ጅን ከፋር አድርግና፣ በጌታ በኢየሱስ ስም ለዓላማ ተፈጥሬያለሁ በልባከ ህዝቤ ሆይ ስማ ይላል እግዚአብሔር። እኔ እግዚአብሔር ከተናገርክ ካፍ ጋር ሆናለሁ፣ ካልተናገርክ ምንም ላ ለሙሴ ለምን ትጫዋለ እንዳልኩኝ እንዲሁ አንተም ከተናገር በህይወት ላይ ይፈጠራል ይላል እግዚአብሔር። እጃችሁን ገፋ አድርጉና እግዚአብሔር ይችላል በሎ። በሕይወታችሁ ላይ የሆነ ምዕራፍ አለ፣ የሆነ ምዕራፍ ትምህርት ቤት ምዕራፍ አለ፣ የሆነ የንግድ ምዕራፍ አለ፣ የሆነ የምታልፉበት የችግር ምዕራፍ አለ። እነዛን ሁሉ ምዕራፍ አልፋችሁ የሆነ እኮ ያልፈጸማችሁት አንድ የሆነ የሆነ የምትከቡበት የሆነ የክብር ቦታ አለ።

ሁለት ሰው አለ። አንደኛው ውጫዊው ሰው ነው። ይሄ የምታየው ካልነካው ካልዳበስ አላምንም የሚለው ሰው። ውስጣዊው ሰው ግን ያለ ሳያ ያምናል። የማይታየውን ዓለም ይጠራል። የማይታየውን ዓለም ይፈጥራል። ስለዚህ ጮክ በልና እፈጥራለሁ በልባከ። ስለዚህ ሰው የሁለት ወድ ማንነት አለው። አንደኛው የተሰራ ነው። ሁለተኛው የተፈጠረ ነው። የተሰራ የትኛው ነው? እግዚአብሔርም አምላክም በመስራቅ በዔድን ገነት ተከለ። እሺ የፈጠረውንም ሰው ከዚያው አኖረው ይኸውላችሁ፣ የፈጠረውን ሰው ከዛው አኖረው አይደለ። ኤደንገነት ምን አደረገ ነው የሚለው አዳም፣ ኤደንገነት ምን ሆነች? እግዚአብሔር አምላክም በምስራቅ በኤደንገነት ተከለ። ተከለ ማለት ምን ማለት ነው? ኤደንገነት ምን አደረገ? እግዚአብሔር ተከለ፣ አልፈጠረም። ኤደንገነት በመጀመሪያ የነበረው ሕዝቅኤል ምዕራፍ 30 ሰባት ላይ ሄደ ስትመለከት ኤደንገነት የነበረው በመንግስት ሰማያት ነው። አሁን ግን ለሰው ልጅ በምድር እንዲያርስ እንዲሰራባት መጥቶ ተከለለት፣ ሰራ ማለት ነው እዛ የሰራውን ሰው የፈጠረውን ሰው በዚያ ኖረው ይላል። አዘጋጀ መስራት ማለት እኮ ነው። አዘጋጀ ማለት የሆነ ከሆነ ቦታ ላይ አዘጋጀ። አሁን የደንገነት የተፈጠረው ደንገነት ቤት ነው ያለው በሰማይ ነው ያለው። ምድር ላይ መጣና ሰራ። ከዛ በኋላ ምን ነው የሚለው አዳምጡ። እዚህ ጋር እንደዚህ ነው የሚለው ፍጥረት አሁን አምስት ሁለት ብር የሚለው ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳም ማለት ወንዱ ብቻ አይደለም ሴቱም ወንዱም አዳም ተብሎ ይጠራው። እሽ ቀጥል። ዘፍጥረት ሁለት ሰባት እግዚአብሔር አምላክም ሰውን ከምድር አፈር አበጀው። አሁን እዚህ ጋ አበጀው። አሁን ይሄኛው ሰው ነው ያስቸገረኝ። የትኛው ሰው ነው ቸርች የሚያስቸግረው? ይሄኛው የተበጀው ሰው ነው የሚያስቸግረው። የተበጀ ሰው ያስቸግራል። ማበጀት ማለት መስራት ማለት ነው። ይፈርሳል። የተሰራ ነገር ይፈርሳል። ስለዚህ ይሄኛው ለዚህ ነው አፈር ነህና ወደ አፈር ምን ትላለህ? ትገባለህ። ስለዚህ ያልተፈጠረ ማንነት ውስጣችን አለ ስለዚህ ለዛ ማንነት ኑር በምታየው ነገር እንዳትወሰድ ውስጠኛው ሰው የመፍጠር አቅም አለው ይጠራል ይናገራል ይተነብያል ዛሬ በጌታ በኢየሱስ ስም ጩሁና አሜን በልባከ አሜን አሁንም ያዕቆብ ሆይ አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የፈጠረ የትኛው ሰው ነው የተፈጠረው የውስጡ ሰው ተፈጥሯል። አንድ የሚነግረው ለውስጡም ሰው ይነግራል ለውጭውም ሰው ነ የፈጠረህ እግዚአብሔር የሰራህ እግዚአብሔር የፈጠረ የሰራ እግዚአብሔር እንዲህ ይላል እንዲህ ይላል ተቤዥቻለሁና አትፍራ። ምን አይነት ሰው ነው? ምን አይነት ጉድ ነው? ምን ብያለሁና ተቤዥቻለሁና ምን አለው? የፈጠረህ እግዚአብሔር የሰራ እግዚአብሔር ሁለት ጊዜ ለምንድን ነው እግዚአብሔር አንተን የፈጠርኩ የሰራ ብሎ ሲል ምን እያለ ነው? ሁለት ማንነት አለ እያለ ነው። የፈጠርኩ ሲል ውስጥሽን ነው፣ ውስጥ ያለውን ሰው ውስጥ ያለችዋን እህት የፈጠረ ብሎ ሲል ውስጥ ያለ፣ ከዛ ደግሞ የሰራ ማለት አይን ያወጣል ፀጉር ያወጣልሽ እጅ፣ ይሄንን ቁጭ ያደረገና ጭቃ ቀባባ ለቀለቀና ብሎ ሲል

እስኪ እንደዚህ በል። የተፈጠረው ያ ምናልበል ባክ እኛን እያስቸገረ ያለው ብር ስትለው ይላል የውስጡ ሰው ደግሞ ስጥ እንጂ ይላል። አንድ ነገር ልንገራችሁ፣ የሚታየው ጊዜያዊ ነው። አሁን እኮ የተቸገረ ነው ፓስተር ተነስ። ፓስተርዬ እንደምታዩት የሚያምር ሸበላ ኩሩ ይሄ ሳይው ፓስተር ነው። ውስጡን ሰው እኮ እንዴት አድርጌ ማየት እንደምችል ነው አሁን ግራ ይገባኝ። ያንተ ውስጥ ማለት ነው ውስጣዊው ሰው አይታይም። በድብቅ ነው የሚሰራው። የሆነ ሰው ወላው ያንተ ውስጣዊው እኮ ባይ ደስ ይለኛል፣ በሉት ባካችሁ። ያንተ ውስጣዊ ባይ ደስ ይለኛል በለው። ግን ማየት አልችልም በለው። ስለዚህ በሚታየው ነገር አትታለል፣ በማይታየው ላይ እመን። በሉ ባካችሁ ለሚያምኑ ሰዎች በህይወታቸው ላይ ይፈጸማል። እጃቸውን ከፍ አድርጉና በኢየሱስ ስም አምናለሁ በልባከ። ይሄኛው ይራባል፣ ይጠማል፣ ይታመማል፣ ያስናል፣ ተስፋ ይቆርጣል። ውጫዊው ሰውነታችን ምንም እንኳን ቢደክም ውስጣዊው ሰውነታችን ግን እለት እለት ይታደሳል። ስለዚህ ውስጣዊው ሰው ዛሬ ንግግር ጀምሯል። እጠራለሁ የሚለይ ጨዋሜን ይበል እንደዚህ በሉ፣ በጌታ በኢየሱስም የሌለውን ነገር ወደ መኖር ጠራዋለሁ በለው። ታዲያ ለተኛው ነው የምትደክመው? ላለው ነገር ላለው፣ አትድከም፣ ላለው በቃ አለ። አሁን የሌለ ነገር ጥራ። ና ወደ ራሴ በለው። ጴጥሮስን ይጠሩት ነበር፣ ና ና ና ና ይላሉ ሰዎቹ። በጌታ በኢየሱስ ያ መጀመሪያ ያቆም ብሎ ተገለል፣ ና እያሉ እያለ ሰማይ የማይታይ አካል መጣ። ዛሬ የሆኑ ሰዎች የማይታይ አካል ወደ ቤታቸው ይጠራሉ። ዛሬ የማይታይ አካል ትጠራለ። ዛሬ የማይታይ አካል ትጠራለ። ጴጥሮስ ና፣ ጴጥሮስ ና፣ ጴጥሮስ ና ከሰማይ ኦል ሰሰማይ ልክ ከሰማይ የእስር በር ላይ ማ መላክ ከዛ በኋላ ማይታይ አካል ማይታይ ሁለት ማንነት አለ፣ ውስጣዊ ማንነትና ውጫዊ ማንነት። ተነሳ። በካቴና ታስሯል፣ ሰንሰለቱ ተቆረጠ። ለማይታይ አካል የማይገዛ ኃይል የለም። እጃቸው ከፍ አድርጉና ወደ ተቀበሉ ባጋጀው በዛስ ጫማን አድርግ ልብስን ልበስ ተከተለኝ። አሁን ሰማያዊ ለሰማያዊ አካል ይሄኛው አካል ዝም ይላል፣ ዝም ነው ያለ። ከዛ ወጥቶ ልክ አነቃውና በል ሂድ ስለው ከዛ ለቆቴ ይላል። ሰውየው እግዚአብሔር መልአኩን ልኮ አዳነ እያለ ይለፈለ ሲያንኳኳ መልአኩ ነው ሆኖ አንድ ነገር የሚነግረን። ምድርን ቆፍረ ቆፍረ ትችላታለህ። የተፈጠረ ነው የተሰራ ቢሆን ይህን ቤት ባንድ ጋ ታደርገው ይፈርሳል። የተፈጠረ አካል ማንም ሊነቀንቀው አይችልም። ታዲያ ሞትና ሕይወት እኮ በምላስ እጅ ነው ያለው። አጠራም እንዴ ታዲያ አንተ